በሀገር ውስጥ የመድኃኒት ምርትን ማሳደግ በመድኃኒት ምርት ራስን ለመቻል ለሚደረገው ጥረት ጉዞ ወሳኝ ነው። ለዚህም አሁን ላይ በትኩረት እየተሰራ ይገኛል። በተጨባጭም አመርቂ ውጤት መመዝገብ ጀምሯል። ለመሆኑ በሀገር ውስጥ የመድኃኒት ምርትን ለመተካት የሚደረገው ጥረት ምን ላይ ይገኛል? በ12 የሚጠጉ ናቸው ስራ ላይ ያሉ የመድኃኒት አምራቾች ከነዚህ ፋብሪካዎች የሚመረቱ ምርቶች የሀገር ውስጥ ፍላጎትን ከመሸፈን አኳያ ያላቸውን ትን በቂ አይደለም በቂ አይደለም። ባለፉት እንግዲህ አመታት በጣም ዝቅተኛ ደረጃ ላይ ደርሶን እስከ 8 ፐርሰንት ድረስ የመውረድ እድል ገጥሞት ነበረ። ባለፉት ዓመታት በሶስት ዓመት በፊት ልክ ነው። የሀገር ውስጥ አቅርቦት ከ8 ፐርሰንት አካባቢ ነበረ ወደ ታችን ወርዶ ነበረ። በአሁኑ ሰዓት ወደ 41 ፐርሰንት ደርሰዋል። በተሻለ ሁኔታ ቅንጅትና ትብብር ስለነበረ ይሄ ነገር ለፓርላማ ቀርቦ ለመንግስትም ቀርቦ አዲስ የመድኃኒት ግዢ አዋጅ በመውጣቱና እዛ ላይ ተሞርክቶ ደግሞ አዲስ የግዢ መመሪያ ወ ዳይሬክቲቭ ስለወጣ ያ ነው እንግዲህ ወደዚህ አወድ ነበርንበት እንድንመለስ ያደረገንና ትልቅ ለውጦች ትልቅ ተስፋ ከፊት ለፊታችን አለ። እነዚህ ናቸው። ባለፉት ጥቂት ዓመታት የመድኃኒት አቅርቦትን በሀገር ውስጥ ምርት ለመተካት የተለያዩ ጥረቶች ሲደረጉ ቆይተዋል። ያም ሆኖ ግን እንደ ሀገር ያለውን ፍላጎት ለመሙላት በቂ አልነበረም። ስምንት ፐርሰንት አካባቢ ነበር። በጣም አንዳንዴ ጉልኮስን ከውጭ ስናስገባ ነበር ተቸግረን። እስከዛ ድረስ ፍላጎቱና ተነሳሽ ነበረ ተነሳሽነቱና ፍላጎቱ ግን በመመሪያ በህግ በአዋጅ አልተደገፈም ነበርና ለዛ ነው ኢትዮጵያ ወደ ኋላ የቀረችው። አሁን ግን በአዋጅ በመመሪያ፣ በደንብ ስለተደገፈ አይ ቲንክ ለውጡ በጣም ከፍተኛ ለውጥ ያመጣል ብዬ አስባለሁ። ኢትዮጵያ እንግዲህ የመድኃኒት መዳረሻ አገር ለመሆን ብዙ በርካታ ጥሩ አጋጣሚዎች አሉ፣ ኦፖርቹኒቶች አሉ። ለምሳሌ በቀላል የሰለጠነ የሰው ኃይል አለን፣ ለመድኃኒት ምርት የሚሆኑ አካባቢዎች አሉን። እንደዚሁ ደግሞ ትልቅ ገበያ አለን። የአምራች ዘርፉን ለመደገፍ ከተወሰዱ እርምጃዎች መካከል የኢትዮጵያ ታምርት ንቅናቄ ይጠቀሳል። ንቅናቄው በሌሎች የአምራች ዘርፎች ላይ ጉልህ ሚና መጫወቱ ይጠቀሳል። በመድኃኒት ዘርፉም እንዲሁ። ይህም በመድኃኒት ዘርፍ የሀገር ውስጥ ምርት ለመተካት የሚደረገውን ጉዞ በእጅጉ የሚያግዝ ነው። ኢትዮጵያ ታምርትን ኢትዮጵያ መድኃኒት ታምርት በሚለው መተካት ይችላል ወደእኛ ሴክተር ስትመጣ። ስለዚህ ይህን ደግሞ የሎፒል ፎረም የሎካል ኢንዱስትሪ ማኑፋክቸሪንግ ኢንዱስትሪ ፎረም የሚባል በጤና ሚኒስቴር የተቋቋመ ያለ ክብርት ሚኒስትሯ የስቴት ሚኒስትሯና የኢንዱስትሪ ሚኒስትር ምመሩት በጋራ ስለዚህ ያንን ትኩረት አግኝተን አቴንሽን አግኝተን ነገሮች በሂደት በየጊዜው እየታዩ በየሶስት ወሩ ሎፒድ ፎረም የተቀመጡ ነገሮችን ምንድን ነው ክፍተቱ፣ የታዩ መልካም አጋጣሚዎች ምንድ ናቸው፣ ተግዳሮቶች ምንድ ናቸው፣ በየጊዜው እየተገመገመ ለውጦች እየመጡ ያሉ እንደ ካሁን ቀደም አይደለም። የኢትዮጵያ ታምርት ንቅናቄ ዘርፈ ብዙ የሆነ የአምራች ድርጅቶችን አነሳስተዋል። አንዱ ካነሳሳቸው የፋርማሲቲካል ዘርፍ ነው። ፋርማሲቲካል ዘርፍ የዛሬ 3 ዓመት በጣም የቀዘቀዘ ነበር፣ እንደምታውቀው 8 ፐርሰንት አካባቢ ነበር። የኢትዮጵያ ታምርት ንቅናቄን ጨምሮ የተሰሩ የአምራች ዘርፉን የመደገፍ ስራዎች አሁን ላይ የተሻለ ውጤት ማምጣት አስችለዋል። መንግስት በጣም ልዩ ትኩረት ሰጥቶ የኢትዮጵያ ታምርት ንቅናቄ ውስጥ መድረክ አንዱ ሲፈጠር ሁለት መድረኮች ናቸው የተፈጠሩት በኤክዚቢሽንም በምንም ሲፈጠር ልዩ የሆነ የውጭ ምንዛሪ እየሰጣቸው ሲመጣ ከዛ ማይክሮ ኢኮኖሚ ለውጡ ሲመጣ ደግሞ አንድ ላይ ግብዓትን የማግኘት ምጣኔ ይከፋለ አሁን ላይ ወደ ዘጠና ሰባት አካባቢ መድሃኒቶች ናቸው ሌሎች ግብዓቶች ሲጨምሮ ወደ መቶ ምናምን አካባቢ የሚሆን ከሀገር ውስጥ እያገኝን ነው። ባለው አርባ አንድ ፐርሰንት ነው። በፊት ሰላሳ ስድስት ነበር፣ አርባ አንድ አምና አድርገናል። በፊት የዛሬ ሶስት አራት ዓመት ስምንት ፐርሰንት ነበር። ይሁን እንጂ የዋጋ ልዩነትን ጨምሮ የሚነሱ ተግዳሮቶችን መፍታት፣ የአምራቾችን አቅም ማሳደግ ለሚጠበቀው ውጤት ሚናው የጎላ ይሆናል። ሁለቱ ትልቁ የዋጋ ልዩነት የሚስተናገድበትና የስራ ማስገጃ፣ ሶስተኛው ደግሞ የሎጂስቲክስ ጹም አለብንና እነዚህ ሶስት ነገሮች ናቸው አሁን ተግዳሮቶች ናቸው ብለን የምናስበው። አሁን ላይ የሀገር ውስጥ የመድኃኒት ምርት ሽፋንን 41 በመቶ ማድረስ ይቻል። የሀገር ውስጥ የምርት ሽፋንን በማሳደግ ሂደት ጥራትና ደረጃቸውን የጠበቁ እንዲሆኑም ይሰራል። ይህም የሀገር ውስጥ አቅርቦትን ከመሸፈን ባለፈ የውጭ ገበያን ማማተር የሚያስችል ነው። ስራዎቹ ያው ከሰው ላይ ጤንነት ጋር በጣም የተገናኙ ስለሆነ የማምረቻ ቦታውንም ከማዘጋጀት ስራውንም ከመስራት አኳያ ከፍተኛ የሆነ ፋይናንስ የሚጠይቅ ስራ ነው። ግን ፖዘቲቭ የሆነ ኢምፓክት ግን አመጣው በመድኃኒትም ዘርፉም ራሱ ምክንያቱም አሁን የሀገር ውስጥ አምራቾች መጀመሪያ ከነበራቸው ብቃት ራሱ የማምራት አቅማቸው ራሱ ጨምሯል በተደረገላቸው የተለያዩ ድጋፎች ማለት ነው። ይህም የዛው የኢትዮጵያ ታምርት ንቅናቄ አንዱ አካል ነው ማለት ነው። በቁጥር ደረጃ አሁን ኢንቨስት ለማድረግ የገቡ ብዙ ፋብሪካዎች አሉ። እኛ ለምሳሌ ከዚህ ወደ ሌሎች ሀገሮች ኤክስፖርት ለማድረግ ነው የዘጋጀ። የሌሎች ሀገሮች የእኛ ምርት ለመቀበል ዝግጁ ናቸው እና እኛም በሀገራችን ምርት እንኩራ፣ የሀገራችን መድኃኒት እንጠቀም።